ሮታ ታዛሬ በቤቷ ትመጣለ ብዬ በመቶ ፐርሰንት ተስፋ አድርጌ ጠብቂያት ነበረ ማለት ነው። ነገር ግን 100 ቀርቶ 10%ም ተሳክቶልኝ አልመጣችም። እና ማላችኋለሁኝ በጣም ነው ይናፈክሽና አራታይ፣ ሩታ ይቴ ቶሎ ሲቀጥል፣ ደግሞ ማለት ነው እንግዲህ እና አብርሃም መተዋል ማለት ነው። ሲመጡ እንግዲህ አልጋ ላይ ሆኖ መጡ። ደግሞ ዛሬ ማለት ነው ፍራሽ ላይ ሆኖ መጡ ማለት ነው። ጉድ እኛኮ ዝሮ ሲጀመር እንደዚህ ከተጀመረ ቆይተው አልጋ ላይ መሆናቸውን ብቻ ነበር ማሳየት የቀራቸው፣ እሱንም አሳዩን ማለት ነው። እሺ እኔ ያልገባኝ ነገር እንደ ምን አይነት ትምህርት ነው ከዚህ አሁን የሚተላለፈው ማለት ነው? አረ ቢያንስ እንኳን ያልጋውን ነገር እንኳን ዞር አድርጎት። አረ ምን ሆናችሁ ነው? አረ ተውም ያስጠላ። እኔ ድራማ ሚባል ነገር አስጠላኝ። ቤተሰብ ምርር ምርር አለኝ ማለት ነው። ምን ይሻለኛል? እውነት መሮኛል። እንደኔ ድራማ የሚባል ነገር የመረረው ያስጠላው ማለት ነው ሲቀጥል ደግሞ እኔ የምለው ማለት ነው ሁልጊዜ ጊዜ ቪዲዮ ሲለቀቅ የሩታ ፎቶ የግድ ይለጠፋል ማለት ነው። ለምን ይለጠፋል የሩታ ፎቶ? ካለሩታ መቋቋም አይችሉም፣ ካለሩታ ራሳቸውን ችለው መስራት አይችሉም፣ ካለሩታ ምንም ነገር ማድረግ አይችሉም፣ ካለሩታ በራሳቸው ኮንፊደንስ የላቸውም፣ ካለሩታ በቃ ሩታ ከሌለች ምንም ነገር እንደሌላቸው አድርገው ስለሚያስቡ ብቻ ማለት ነው፣ ሩታን ይለጥፏታል ፎቶዋን ሁልጊዜ ማለት ነው። በራሳቸው ከተማመናቸው አሁን አብሬሽ ማለት ነው ከዩቱቡ አስወጡታቷል። በእንትኑ ላይ የሆነ ፎቶ ነበሯል። እሷና እሱ ነበሩ አይደል? ከዛ ላይ እሱ እሷን ሩታን አስወጥቶ የራሱን ፎቶን አያደረገው እና ሆነ ቪዲዮ ሲሰራ ሁል ጊዜ ቴምኔል ተምኔል የእሷን ፎቶ የሚለጥፈው ለምንድን ነው? ለምን ለምንድን ነው መጀመሪያ? ከዛ አስወጥቶት መጀመሪያ ለምን ከቪዲዮ ላይ ይለጥፋታል? ካልፈለጋት ለምን ፎቶዋንስ ይለጥፋል? እኛ ግጉ ብለን ወይ ኔሮታ መጣች ወይ ኔሩታ እነሱ አልጋ ላይ የሆነ ነገር እንተ ለማውራት ራሱ ሲያስጠላ ነገር በአላ በቃ ሩታ መታየቻቸው ምናምን ብለን ደንግጠ እንድንሄድ ምናምን፣ እንደዛ ነው ሀሳባቸው ማለት ነው። በቃ ሩታን ሩታ ከለለች እነሱ በቃ ደካማ ምንም እንደማይሰረው ያውቃሉ። አዎ ማወቅ ያለባቸው እሱን ነው። ሩታ ከለለች፣ ሩታናት የሁሉ ነገር ድምቀት ማለት ነው። እናንተ ማትረቡ ምንም በቃ ናችሁ ምንም ናችሁ። በቃ ምንም ማትረቡ ሰዎች ናችሁ። እንደዛም እንደሆናችሁ ራሳችሁም እየመሰከራችሁ ነው። ምክንያቱም ሁልጊዜ ግዜ የሩታን ፎቶ ለጥፋችሁ ነው የመጡት። በራሳችሁ ኮንፊደንስ ቢኖራችሁ እኛ እኮ ይሄን ያህል ተመልካች አለን ተወዳጅነን ሩታ አታስፈልግም ብላችሁ ብታስቡ ኑሮ ማለት ነው ሩታ ትልጥፏትም ነበር ነጋ ያጋ ፎቶዋን ማለት ነው። ነገር ግን ካለ ሩታ ቪዲዮአችሁ እንደማይደምቅ ካለ ሩታ እይታ እንደሌለ ካለ ሩታ ላይክ እንደሌለ ስለምታውቁ ማለት ነው የሩታን ፎቶ ሁሌ እየለጠፋችሁ ትመጣላችሁ ማለት ነው። ትናንትና ደሞ ኤፍሬም ምናለ አንቺ ልዩ ሴት ነሽ ልዩ ሴት መሆኗን ዛሬ ነው የታየህ ዛሬ ነው የታያችሁ ማለት ነው ዛሬ ዛሬ ነው አይናችሁ እየተገለጠ ያለው እስከ ዛሬ አይናችሁ በምን ሰክሮ ነበር በመጠጥ ተሰክሮ ነበር ወይስ በምን አይናችሁ በበርበሬ ተሰክሮ ነበር ወይስ እንዴት ለምን ልዩ ሴት እንደሆነ ጠንካራ ሴት እንደሆነች በቃ ማትጠገብ ማትበገር እንደሆነች ማለት ነው። እስከ ዛሬ ያልታያችሁ ለምን ነበረ ማለት ነው። አሁን የታያችሁ አሁን ከቤት ስትወጣ የሆነ ሰው ሰው ወይ ካልሞተ ወይ ካልሄደ አይመሰገንማ። ዛሬ ላይ ማመስገን ጀመራችሁ አይደለም? የሰው ነገር በጣም ነው የሚገርመው። እኔ የምለው አሁንም ማለት ነው እርተዬ እንደምታየው እንደምታውቁት ቪዲዮዋን ከሰራች ስምንት ቀን ሆነ ነው ማለት ነው። በቤቷ ዛሬ አልመጣችም። እኔ ዛሬ ትመጣለች ብዬ በጣም ጠብቂያት ነበር ማለት ነው። እሷ ፎቶ እሷ በቪዲዮዋ ፎቶ በቪዲዮዋ በቤቷ ይቅርታ፣ በቤቷ ፎቶ በቤቷ ቪዲዮ ካልሰራች ፎቶዋን አትለጥፉ ማለት ነው፣ አትለጥፉ። አዎ የእናንተ መሸቅ አይነት እንዴ እሷ የእናንተ መሸቅ አይነት ራሳችሁን ይችላችሁ፣ እዛው ተንከባለሉ፣ አልጋ ላልጋ፣ መሬት ለመሬት ተንከባለሉ። እንደሚያስጠላ እንደሚያስጠላ ነገር ስተፍራላ አዚ ይሁንት ይስራ ስለመጡበት አይዲያ እንዴት እንደሚያስጠላ። የዛሬው አይዲያ ለመፈትፈት ራሱ አይመችም። አረ ተው፣ ለኛ ራሱ አስቡልን ለመፈትፈት፣ በቃ ምክንያቱም እኛ እንደናንተ አይናውጣ አይደለንም። እኛ አይና አፋሮች ነን ማለት ነው። እንደዚህ እንደዚህ እንደዚህ ማለት አንችልም። እና ለኛ ራሱ ለመፈትፈት የሚመች ነገር አምጡልን ማለት ነው። ለመፈትፈት የሚሆን ነገር አምጡልን ማለት ነው። እንጂ ማለት ነው። አሁን ሄርሜላ አረ አንቺ ልጅ ግን እንኳ እንጂ ማለት ነው። እኔ ሄርሜላ ማለት ነው ከበፊቱም ስትመጣ ልጁን አስገድዳ እንደደፈረችው ያህል ነበረ የሚሰማማ ይማት ነው። ልጁን እንዴት እንደምታደርገው ከበፊቱ ከበፊቱ አይታቸዋል ከመጣ ጀምራ ማለት ነው። ስለዚህ የዛሬው ቪዲዮ ስላየሆነ ምንም አልተሰማኝም። ኖርማል ነው። ይሄ ነበር የቀራችሁ ብዬ ነው ያለፍኩት። በቃ ብልግና ሲስፋፋ እንደዚህ ነው። ረብ እናታችሁ እንደይህን ይህንን ንግር እንኳን ወደዛ በሉት። ሌላ ሌላ አይዲያ ሌላ ሌላ አይዲያ እንኳን ፍጠሩ ማለት ነው። እኔ ድራማ አስጥልቶኛል ግን ደግሞ ቢሆንም ሌላ ሌላ አይዲያ ለመፈትፈት እንኳን የሚመች ማለት ነው። አሁን ይህን ምን ብዬ ምን ብዬ ልፈትፍትበት ለማውራት ለራሱ አስጠለኝ። ስለዚህ ነገር ለማውራት ራሱ ስቅ ስቅ ይለኛል ማለት ነው። ዲዛይን ንግር አልወድም አልወድም። አሁን እነሱ አሁን እነሱ ማለት ነው ምንድነው የሚያስተላልፉት? በዚህ ትምህርቱ ትምህርቱ ምንድነው? ምንም ትምህርት የለውም። ብቻ የሚያስጠላ ነገር ነው የሚተላለፈው ነገሩ። እነሱ መቼ ትምህርት ያለው ነገር አስተላልፈው ያውቃሉ? ምክንያቱም እነሱ የሚፈልጉት ብርና ዶላር ብቻ ነው። ብርና ዶላር ለካ አንድ አይነት ነው። እና ዶላር ብቻ ነው የሚፈልጉት እንጂ ትምህርት ያለው ነገር እኮ አስተላልፈው አያውቁም። ትምህርት ያለው ነገር ማስተላለፍ ቢፈልጉማ እንደዚህ ያረጉም ነበረ። ምክንያቱም አሁን የዛሬው ነገር ምንም አይነት ትምህርት የለውም። አንድ ሰውዬ ሚስቱን ፈታ። የልጁ እናት እርጉዝ እንደሆነች ፈታት። ከዛ ከሌላ ሴት ጋር አንድ በጫካ አንድ ኮባ ለኮባ አንድ አርጋርጋ መሄድ ጀመረ። ይሄ ምን ትምህርት አለው? በጣም ያስጠላ፣ የሚዘገንን፣ በጣም ከወንድ ልጅ የማይጠበቅ ይሄ ማለት ነው ይሄንን ስራ የሚሰራ ወራዳ ወራዳ የዘቀጠ ወንድ ነው እንጂ ኮራ ቀብረ ወንድነት ወንድነት የሚሰማ ወንድ ልጅ ከልቡ ወንድ የሆነ ወንድ ልጅ እንደዚህ አይነት ድርጊቶችን አያደርግም። ለድራማ ቢሆን አያደርግም። እውነት ለድራማ ቢሆን ይሄ ንግር ያስጠላል። ለድራማም ቢሆን የእውነት ዝም ብላችሁ ከማታውቁ ሰው ጋር አልጋ ላይ መጋደም ምንድን ነው? ኧረ ያስጠላል። ኧረ በጣም ነው የሚያስጠላው። ለምን ቢሊዮን ያስቀምጡልኝ እኔ እን ንክቹም አላደርገው ለድራማም ቢሆን ማለት ነው። የእውነት ንክቹም አላደርገው ተነጋግረንም ቢሆን ማለት ነው። ለምን ቢሊዮን አይሰጡኝም? ንክቹም አላደርገው እንኳን በ ሶስት መቶ ሺ ብር አራት መቶ ሺ ብር ማለት ነው። አረ እናንተ ልጆች ታው አይናችሁ በብር ተደፈነ፣ አሚሯችሁ በብር ተደፈነ። የምትሄዱበትን የምትሰሩትን፣ የምታደርጉትን ሁሉ ነገር አታቁም ማለት ነው። ምንም አታቁም፣ ብቻ ብር ይንጣ፣ ብቻ ሀሳባችሁ ይሄ ብቻ ነው። እኔ ጥንካሬያችሁን ሳላደንቅ አላልፍም። ሁሌም ሁልጊዜም የአብርሽን ጥንካሬ አደንቅ አለሁኝ ጥንካሬ ከሩታ ጋር ሆኖ ብዙ አይነት ስራዎችን ሰርቷል። በጥንካሬ ብዙ ለውጦችን ተለውጠዋል። በጥንካሬ ትልቅ ደረጃ ላይ ደርሰዋል። እሱ ነገር በጣም ነው ደስ የሚለኝ በጣም ነው የምወዳቸው። ነገር ግን አብርሻ አሁን እያደረገ ያለው ነገር በጣም ነው የሚያስጠላው ማለት ነው። የወጣ ነገር ምናምን ነው የሚያደርጉት። በተለይ እቺ ሄርሜላ እቺ ሄርሜላ እያለች ጥሩ ነገር እንደማይመጣ ቃለኝ። ምክንያቱም ታስታውቃለህ ከሁኔታዋ አሁን ነው። ልብሷ እንደራሱ ልብስ ሽን አረ ልብስ ሽን አረ ከጉልበትሽ በታች የሆነ ልብስ ልበሽ ልበሽ ብለን በስንት መከራና ጭቅጭቅ ነው ለራሱ ዴና ልብስ እየለበሰ የመንጣት የጀመረችው፣ እንጂ በቁንጣ በቁንጣ ነበር ቲክቶክ ላይ ለራሱ በቁንጣ ነበር የሚጨፍረው። ስለዚህ ከሷ ምንም ምንም ጥሩ ነገር አይጠበቅም። ምንም ጥሩ ነገር አይታይም ወደፊትም። አዎ እናማላችኋለሁ፣ እኚህ ሩታዬ በጣም ናፍቃኝ። እኔ በቤቷ ትናንትና እንግዲህ በሰው ቢመታል አይቻታለሁ ግን በቤቷ ኔ ያላቅም በቤቷ ቪዲዮ ማየት በጣም ናፈቀኝ። በቤቷ ቪዲዮ ተለቆ ቪዲዮ ማዳመጥ ምናምን በጣም ናፈቀኝ። በቤቷ ማለት ነው። እንግዲህ ብዙ ልጆችም ዩቱቧን የያዘው አብሬሽ ነው ይባላል። አንዳንዶችም ደግሞ እሷ ራሷ ናት የያዘችው ግን ቪዲዮ መልቀቅ ስላልፈለገች ነው ይባላል። ምን እንጃ። እሷ ራሷ ብትይዘው እንዴት ነው ቪዲዮ መልቀቅ የማትፈልገው? እንዴት በየሁሉም ቤት እየሄደች እየሰራች ነው? እና የራሷን ቤት ማሳደግ፣ የራሷን ቤት ማጠንከር፣ ራሷን መለወጥ አያቅታትም ነበር። ነገር ግን ወይ ዩቲዩብ ሌላ ሰው እንዲያላችሁት ሌላ ሰው የያዘው ያዘው አብርሽ ነው ያዘው ሌላ ሰው ያዘው ብቻ አላቀም። እስኪ መጣ ስለ ዩቲዩብ ይሄን ያልቀን የጠፋችበትን ምክንያት እንኳን ብትነግረን ማለት ነው አሪፍ ነው እንጂ የእውነት እኔ በቤቷ ብዙ ጊዜ እየጠበቅኳት ዛሬ ልንገር፣ ዛሬ በቃ ልንገራችሁ ነግሬያቸኋለሁ እንደሁም መቶ ፐርሰንት በቃ ሙሉ ሁኝ ዛሬ በቤቷ ሩታ ትመጣለች ብዬ ጠብቂያት ነበረ፣ ማለት ነው በጣም ነው የጠበቅኳት። ነገር ግን እህድ ያለሁ ቤቷ የለችም፣ እህድ ያለሁ ቤቷ የለችም፣ እህድ ያለው ቤቷ የለችም ማለት ነው አስሬ በቃ ቤቷ በመሄድ እራሱ ወሽ መጤ ቁረጣ አለቃ ይስማት ነው ቤቷ በመሰለል ማለት ነው። እና ማን እንደዚያ ነው ላችኋለሁ፣ ግን አልመጣችም። የፈለግነው ነው ቀርቶ ያልፈለግ ነው ነው የሚመጣው አንዳንድ ጊዜ ትላላችሁ። የፈለግ ነው ሳይሆን ያልፈለግነው ነው ነው የሚሆነው አንዳንድ ጊዜ እና እሱ አልመጣችም። ሌሎቹ ናቸው የመጡት፣ ሳንፈልግም ቢሆን አየናቸው። ምክንያቱም የሩታ ፎቶ ተለጥፎ ስለነበር ምናልባት ይዛ መታ እንደሆነ በሚል ጉጉት ገብተን ነበር። ሩታ የለችም፣ ፎቶዋ ብቻ ነው የተለጠፈው። እሺ ይሁን ብለን መጻፍ ያለብንን ኮመንት ጽፈን ወጣን እላችኋለሁኝ። እና እዚህ ደግሞ ቁርሴን ልበላ ማለት ነው፣ ጨጨብሳን ነገር ልሰራ ነው። ሰራሁት እንጂ ሰራሁት፣ በቃ እንደዚሁ ዘንብዬ ማለት ነው። እንግዲህ ያደረኩት ጭምር ጭምር ጥምር ጭምር አድርጌ ማለት ነው። ሰራ ሰራ አድርጌ ቁርሴን በልቼ ቶሎ የመዳምን ስራ ማለት ነው እንደ ታክሲ ሁኜ ለማሽከርከር ስለፈለኩኝ ማለት ነው። ብዙ ጊዜ ግን ለቪዲዮ ብዬ ነው እንጂ፣ ዛሬ ቪዲዮ የሚቀርጸው ሳጣ ነው እንጂ ቁርሴን ሰራው። ቁርስ አል ብዙ ጊዜ ምገባው ብዙ ቁርስ ምናምን እንደዚህ አልበላም፣ ግን አንዳንድ ጊዜ ቪዲዮ የሚቀርጸው ምናምን ሳጣ ቁርሴን እስኬል ስራ ብዬ በዛውን ቪዲዮ ቀርጻለሁ ብዬ መስራት ጀምራለሁ ማለት ነው። እና ይህንን የመሰለ ጨብሳ ሰራሁኝና ቁርሴን በላሁኝ ይላችኋለሁ እናም